ይህም ምሳሌ ይሄ ሌላስ ጊዜ ከሌላቸው አስወርዳለሁ ቤተሰብ አልገባቸው። አንድ ቁጥር ጻፉ። ኡስማንን ለማገዝ አንድ ቁጥር ጻፉ። እንግዲህ እዚህ ከጎን የምታዩት ኡስማን ወንድማችን ሰሞኑን ቪዲዮ በየቦታው ለነበረ እሱን የመጣ ነው። ሰዓት ነው። በኢትዮጵያ ብር አንድ ሺ ብር እኮ ራስ ብታግዙት ያለው አንድ ሺ አንድ መቶ ሰው አሁን ይሞላል። ምክንያቱም በጣም ስድስት መቶ የተጠየቀው መቤት በጣም ቀላል አንድ ሰው የሚዘጋው ነው። ግን እናንተ ስትረዳዱ ደግሞ ሁሉም ነገር ይሳካል። እሺ ቲቲዬ ቀጥይ። የሚዬ አምስት ሺ አስገብታለች አክስ እሺ፣ ሰር ቲቲ ቀጥይ ከቤይሩት እሺ ተቸማል። እሺ ፕላስ 960 አንድ ፕላስ። ፈጣሪ ጨርሶ የማረው እናንተንም ተባረኩ። ስንት ለማጀማሪ ስንት ነው የምታስገቢው? አምስት ሺ እሺ አምስት ሺ ደረሰ ይልቂያለሁ። መጨረሻው ሰላሳ ሦስት እናመሰግናለን። ቲትዬ ይኸውልህ ካልሻለች እሺ፣ እስክሪን አድርጌያለሁ። እሺ ተባረኝ። እሺ ኦኬ፣ ችግር የለም ጠሩት። አሜን አውርዱኝ። እሺ ዱባዮች ናቸው እየመሩ ያሉት በነገራችን ላይ እሺ

ጣና ነው እንደምትዩ። እግዚአብሔር ቁጥር ነው ወይስ አካውንት ነው የምትሰጡ? አው ነው ካላስ ሀይ ብዬሳአለው ሰባ ሁለት የኔ የቴ ነው፣ አስገብቼ ደረሰኝ እልካለሁ። የኢትዮጵያ ቁጥር ነው የምናችአው አስራ አራት ዜሮ ሰባት ሰባ ስምንት አርባ ሰባት ዋሳብ የለው ዋሳብ በአለ ይከፍታል። ችግር የለውም ይከፍትበታል። ብሩንገሪ እ አንድ በኢትዮጵያ ገቱ ይሞላል ጊዜ ነው አንተ ከገባውን ገስ ሁለት ሰው ማውጣት ማስገባት አንችልም። ለዛ ዜ እ ማለት እናመሰግናለን። እሺ፣ የወሎ ቆንጆ የወሎ ቆንጆ፣ ወይኔ ሳሪ፣ ሰላም ነው እንዴት ነሽ ማሪ? ኦ አንደዋ። እሺ፣ ማሪ ሁለት መቶ ድርሃም። እሺ፣ በኢትዮጵያ ነው አካውንት አለሽ? አዎ፣ አሁን ይሰጥሻል። ትጥቅ ቁጥር ስጪኝ፣ እስትሮንጉ መልኝ

ፈጣሪ ያሰባችሁትን ሁሉ ይሙላላችሁ። አንድ ቁጥር ጻፉ። የምታግዙ ሰዎች አንድ ቁጥር ጻፉ። ኡስሚን እናግዘው፣ ኡስሚን እናግዘው። ማርያምን በጣም ነው የምናመሰግነው። እናንተ ስትተባበሩ ነው ብዙ ነገር መለወጥ የምንችለው። የምር እሺ። ናኝ ጥንቅሹ ናኝ ጥንቅሹ ናኝ ጥንቅሹ፣ ሂማንሽን አየሽው። ሰፋ ፈታ ፈታ። ናኝ ጥንቅሹ፣ እሱ አካል በይ። ሳሪ እንዴት ነሽ? ሰላም ነው፣ ሰላም ነው ውዴ። ሳሪ በውስጥ ላኪልኝ፣ የማይመች ቦታ ነኝ። አንድ ሺህ ብር በኢትዮጵያ ሳሪ ናትልኳኝ። እው ናቲ ትልክልሻለች። ናቲ ላኪላ ለዛ አሁን ሳሪ፣ አሁን እልክልሻለሁ ሳሪና፣ ትንኳት እልክልሻለሁ። እኔ ልውረድላችሁ ዝህ አንድ ትህታችን አምሳ ሪያል ማነው ድርሃም ስጥልኝ ብላኝ ነው የኔን፣ እንደገና አራት ሺህ ብር እኔ፣ ከዛ ደግሞ ዝህ አንድ ወንድማችሁ ሁለት ሺህ ብር ነፂ በውስጥ እጽፍልሻለሁ ቁጥሬን ፎሎ አድርጌ እሺ አለው ለነፂ እልክላታለሁ። ነው ቁጥሬን በአጠቃላይ ስንት? የእኔ አራት ሺህ ብር የእዚህኛው ሀምሳ ድርሃም ነው ያለችው፣ ስንት እንደሚሆን አላውቅም። ስንት ብዬሽ፣ ከእዚያ እኔ ጋር ያለው ልጅ ደግሞ ሁለት ሺህ ብር ብሏል። ሀምሳ ድርሃም ሁለት ሺህ አራት ሺህ ብር፣ እሺ አልሽው። አጠቃላይ በአንድ ነው የማስገባው፣ በአንድ ደረሰኝ ማለት ነው እኮ እንድንጽፈው፣ በአንድ ደረሰኝ ያለችው ስንት እንደሚባል ስምንት ሺ ምን አመት ነው? ስምንት ሺ ስምንት ሺ አሊ፣ ስምንት ሺ አምስት መቶ አሊ፣ ወለየበይና ስምንት ሺ አምስት መቶ። እሺ እሺ፣ በቃ ቦታ ላይ ያዝባችሁ። አብሽሩ፣ በርቱ። ታፕ ታፕ እናደርጋለን። እሺ ወንድሜ፣ እናመሰግናለን። እግዚአብሔር ይስጣችሁ። እሺ። ሳሪና ትንኳት ለከንሽ ካለ ሳሪና ትንኳት ማሬ እሺ እምታግዙት ብቻ ግቡ። አዎ እሺ እሙ ቢላል ቀጥ እያስገባው ነው። እሺ ጋይስ አንዳ እያስገባው ነው ጋስቱ እንዳይ እንትን እንዳይም ነው። እሺ እሺ እሙ ቢላል ቀጥ በወጣ ይተካ፣ ፈጣሪ ይስጣችሁ። የምር በጣም ነው የማመሰግነው። በዚህ ልክ አልገመትኩም ነበረ። እናንተ በጣም ጎበዝና በጣም አስተዋይ ሰው ናችሁ። ማን እንደሚረዳ ታውቃላችሁ። እሙ ቢላል

እሺ በሱ ኃይል በልሽ፣ እና 200 ድራ መልካለሁ። እንግዲህ እሺ የወንዶች ጉዳይን ጥሩልን፣ ጋይስ እናግዘዋለን እንረዳዋለን ብለዋል። ጥሩልን፣ አዎ፣ ይጠሩልን፣ አዎ፣ ጥሩልን፣ ጋይስ፣ የወንዶች ጉዳይን ጥሩ። ኤማንዳ እየሳብኩሽ አትገቢም፣ ኤማንዳ። ወይ ደግሞ ከቲክቶክ ከሳሪ ቤት ውጭና እንደዚህ

እንዴት ዋላችሁ ሳሪ? እኔ እንኳን በእርዳታ ሳይሆን ሙኔትን ፈልጌ ነው ያው ማለት እዚሁ እኔም ባለ ጉዳይ ስለሆንክ ከሳባችሁ። አሁን ሌላ ጉዳይ አስተናግደው። አንድ ቁጥር ጻፉ፣ አንድ ቁጥር ጻፉ። ዶክተር የወንዶች ጉዳይ ጥራልን። እኛ ሴቶቹን ኖርድና የወንዶች ጉዳይ ያስተናግዳል። ይህን ነገር ጥራልን ዶክተር። አንተ ተወካይ አይደለ? ጥራልን። ቃል ገብተውልኛል ወላ ዲጄ ሙለር ወላ ጆከር ማነው? ሁሉም ናቸው ቃል የገቡልኝ። መቤቴ ገብተዋል ጥራልን። እሺ የሆነ ቆንጆ ወይ ሳሪ፣ ኔትወርክ ነው ያወጣኝ ማሬ ንገሪ።

አንድ ቁጥር ጻፉ ጋይስ እሺ። እና እናመሰግናለን፣ ተባረኩ ማርያም። እሺ እርግብ ይሽ

የወሎ ቆንጆ ኮማሻጋ ቁጥሯን ተደወለባትና ጸጥ አለች። እንደገና የወሎ ቆንጆ አምሳ ሁለት አምሳ ሁለት ሰባ ሁለት አራት አረጋጊውና ንገሪ፣ ይህ ኮሜንት ላይ ጥልሻለሁ፣ ኔትወርክ እምቢ ስላለኝ ነው ታለ አልመጣም። የወሎ ቆንጆ ንገሪ፣ ለእኔ የዚህ ሀገር ቁጥር አይደለም እኮ እስከ የምን ነበር ያለችው? የዚህ ሀገር አይደለም